መልካም ጤና ይስጥልኝ፣ ውድ ተመልካቾቻችን እንደምን አላችሁልን? የአማራ ሚዲያ ኮርፖሬሽን ከአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ጋር በትብብር ወደ እናንተ የሚያደርሰው የጸረ ሙስና ፕሮግራማችን ተጀምሯል። እንግዲህ በዚህ ሳምንት ደግሞ የአማራ ክልል ፍትሕ ቢሮ ከሙስና ወንጀል ጋር በተገናኘ ወንጀለኞች ቅጣት እንዲያገኙ ወደ ፍትሕ እንዲቀርቡ ምን ስራ እየሰራ ነው የሚለውን ወደ እናንተ የምናደርስ ነው የሚሆነው። ፕሮግራሙን ያዘጋጀልን ደመቀ ቦጋለ ነው። በትውውቁ ደግሞ አብሬያችሁ የምቆየው ተስፋነሽ ጥሩነህ ነኝ። ከፕሮግራሙ በኋላ ተመልሰን እንገናኛለን። መልካም ጊዜ ይሁንላችሁ። ዘርፈ ብዙ ማህበራዊና ኢኮኖሚያዊ ችግሮችን በመፍጠር ህዝብን ለአላስፈላጊ እንግልትና ወጪ ለሀገር ደግሞ የድገት ማነቆ የሆነውን የሙስና ወንጀል ለመከላከል ከግለሰቦች እስከ ተቋማት እንዲሰሩ ይጠበቃል። የአማራ ክልል ስነ ምግባርና ፀረ ሙስና ኮሚሽንም የሙስና ወንጀሎችን ለመከላከል በሚደረገው ትግል ውስጥ ህብረተሰቡ የድርሻውን እንዲወጣ የግንዛቤ ፈጠራ ስራዎችን ያከናውናል። ፖሊስ በበኩሉ ከህብረተሰቡ የሚደርሱትን የሙስና ወንጀል ድርጊት ጥቆማዎችን ተቀብሎ አስፈላጊውን መረጃ አደራጅቶ በሕግ እንዲጠየቁ ለአቃቢ ሕግ ያቀርባቸዋል። በዛሬው የፀረ ሙስና ፕሮግራማችን የአማራ ክልል ፍትህ ቢሮ የሙስና ወንጀለኞችን ተጠያቂ እንዲሆኑ ለማድረግ እየሰራ ያለውን በተመለከተ ቆይታ እናደርጋለን። የአማራ ክልል ፍትህ ቢሮ የሙስና ወንጀለኞችን በሕግ ተጠያቂ እንዲሆኑ ለማድረግ ለጉዳዩ ትኩረት በመስጠት የሙስና ወንጀሎችን የሚከታተል ክፍል እንዲቋቋም መደረጉን የቢሮ ኃላፊ አቶ ብርሃኑ በሽሚ ይናገራሉ። የሙስና ወንጀልን ለመከላከል የሚሆን አጥፊዎችን ለማስጠየቅ፣ እንዲሁም ሀብቱን ለማስመለስ አንዱ እንደ ቢሮ በትኩረት ተይዞ የተሰራው የሙስና ወንጀሎችን የሚያይ ራሱን የቻለ ከወንጀል ዘርፍ ውስጥ በዳይሬክተር ደረጃ እንዲደራጅ ተደርጓል። ይሄ ክልልም ላይ ያለ ዞንም ላይ ያለ በዋናነት ደግሞ በወንጀሉ የተሳተፉትን ሰዎች ከማስቀጣት በላይ የተመዘበረውን ሀብት ማስመለስ ሁለተኛ ሳይሆን የመጀመሪያው ቁልፍ ተግባር መደረግ መሆን አለበት ተብሎ ታስቦበት፣ በወንጀል ምክንያት የተመዘበረው የተወሰደውን ሀብት ማስመለስ የሚችል የሀብት ማስመለስ ዳይሬክተሮች ብለን በክልል ደረጃ አደራጅተናል። እስከዞን ድረስም በቡድን ደረጃ እንዲደራጅ አድርገናል። እነኚህ ሁለት ዘርፎች የሙስና ወንጀልን ለመከላከል፣ አጥፊዎችን ለማስጠየቅ እንዲሁም ሀብቱን ለማስመለስ ታሳቢ ተደርገው የተዘጋጁ ወይም የተደራጁ አደረጃጀቶች፣ መዋቅሮች ናቸው። በ2017 ዓ.ም ምት ስድስት ወራት ውስጥ ከፖሊስ ለክልሉ ፍትሕ ቢሮ ከቀረቡ የሙስና ወንጀል መዝገቦች መካከል በ223 መዝገቦች ላይ ክስ እንዲመሰረት ተደርጓል። ባለፉት 2017 በስድስት ወር ውስጥ ከፖሊስ ተጣርተው የቀረቡ ወደ 752 መዝገቦች አሉ፣ ለአቃቤ ሕግ የቀረቡ ማለት ነው። በእነኚህ ላይ የተለያዩ ውሳኔዎች ተሰጥተዋል። ወደ 47ቱ ያው ማስረጃ የላቸውም ተብሎ በ42 የተዘጉ ናቸው። 11ዱ ደግሞ ተከሳሾቹ ባለመገኘታቸው ፖሊስ ስላላገኘቸው 421 ለምንለዋለ ሲጠፉ በሌሉበት ጉዳዩ ስለማይታይ በዛ መሰረት የተዘጓሉ። ለተጨማሪ ምርመራም ተብለው የተመለሱ ጉዳዮች አሉ። ከነኝ ውስጥ ግ ወደ 223ቱ ክስ ተመስርቶባቸዋል። በዚህ ስድስት ወር ውስጥ ወደኛ የመጡ ማለት ነው። ወደ ፍርድ ቤት ከወሰንናቸው 223 መዝገቦች በተጨማሪ ፍርድ ቤት ላይ ሌሎች መዝገቦች ነበሩ፣ እዛው ወደ 592 ማለት ነው። ይህ እነኚህ የባለፉት ዓመታት ናቸው። አዲስ ስንጨምርባቸው ወደ 819 መዝገብ ይሆናሉ። ፍርድ ቤት ላይ ያሉ ትንከራከርባቸው የነበሩ መዝገቦች ማለት ነው። ከነዚህ ውስጥ እንግዲህ በዋናነት ወደ ውሳኔ ያስወሰናቸው መዝገቦች አሉ። ውሳኔ ካስወሰንባቸው መዝገቦች ውስጥ 85ቱ መዝገብ ጥፋተኛ ተብሏል። በመዝገብ ደረጃ በሰው ደረጃ ደግሞ ወደ 89 ሰዎች ናቸው የተቀጡት። የአማራ ክልል ፍትህ ቢሮ በሙስና ወንጀል የተዘረፉና ሊዘረፉ ያሉ የግለሰቦችና የመንግስት ሀብቶችን በተለያዩ መንገዶች የማስመለስ ስራ እየሰራም ይገኛል። የመንግስትን ሀብት ንብረት በማስመለስ በኩል በዘርፈ ብዙ እንትን ነው የምናስመልሰው። በነገራችን ላይ የመጀመሪያው ከክስ በፊት ከክስ በመለስ መቋጨት የሚባል አለ። ከክስ በመለስ መቋጨት ማለት ድርጅት ፈጻሚውን ወደ ፍርድ አደባባይ ሳታመጣው መጀመሪያውኑ ሀብቱን ያለሱ ጥረትና ያለሱ ተሳትፎ ሀብቱን ማግኘት የማትችል ከሆነ ከሱ ጋር ወደ ድርድር እንመጣለን። ያ ማለት ሀብቱንም እንኳን መልስልኝና የወንጀሉን ጉዳይ ልተውህ፣ ሀብቱን ወደኛ ወደ መንግስት እንዲገባ አድርግ የሚል እንትን እናደርጋለን። ይሄ አንድ እንትን ነው፣ ሀብት የምናስመልስበት መንገድ ነው። ብዙ የማስመለስ አይነቶች አሉ። አንዱ ወንጀል ፈጽመው ከክስ በፊት ወንጀሉን እንተዋቸውና ሀብቱን ብቻ እናስመልሳለን። ይሄ ሕጋችንም ይፈቅዳል። ከሳናቸውም ክሱ እያለ ሀብቱን ማስመለሱ ጠቃሚ ሆኖ ከተገኘ ሀብቱን ታስመልስና ጉዳዩን ታቋርጠዋለህ። በትልቅ ገንዘብ ወስዶብህ ክርክሩን ቀጥለህ ገንዘቡን የማታገኘው ከሆነ መንግስት ላይ የሚመጣው ኢኮኖሚያዊ ጫና ከባድ መስሎ ሲታይህ ቆይ ወንጀሉን ልቶውና ሀብቱን ብቻ ላስመልስ የሚል አቅጣጫ ትከተላለህ። እሱም ደግሞ አይ ወንጀሉን ከተዋቸውኝ ከምታሰር ሀብቱን በመለስ ይሻላል የሚል ስምምነት ላይ ስንደርስ በዚህ መንገድ ሀብቱን የምናስመልሰዋለን። ሰዎች ሲከሰሱ ወንጀል የተፈጸመበት የወንጀሉ ፍሬ የሆኑ ንብረቶች ኤግዚቢት ይተከላሉ። እነዚህ ደግሞ ወደ ፍርድ ቤቱ መጨረሻ ላይ የጥፋተኝነት ውሳኔ ሲሰጥ የውርስ ጥያቄ እናቀርባለን፣ ይወረስልን ጥያቄ ምክንያቱም ሰውየው ድርጊቱን የፈጸመ መሆኑ በበቂ ማስረጃ ተረጋግጦ ጥፋተኛ ስለተባለ ድርጊት የተፈጸመበት ንብረት የወንጀል ፍሬ ስለሆነ አንድ ሰው ደግሞ ከድርጊት ከመጥፎ ድርጊት ወይም ደግሞ ከወንጀሉ ሊጠቀም የማይገባ በመሆኑ ሀብቱም ወደ መንግስት ሊመለስ ይገባዋል ብለን ጥያቄ እናቀርብና ለፍርድ ቤት ሀብቶች በዛ ልክ ይወረሳሉ ማለት ነው። ወንጀሉንም እያስቀጣ ነው፣ ጎን በጎን ሀብትም ፈልገን አስከብረን እንዲመለስ የምናስደርገው በፍርድ ቤት እንዲወረስ የምናደርግበት አሰራር አለ። በነኝህ ሁለቱ ነው። ሶስተኛው ደግሞ ወንጀሉንም ፈጽሟል የፈጸመበትን የገንዘብ አይነት ኤግዚቢት አድርገን እናስይዘዋለን። ልክ በወንጀሉ ሲቀጣ ኤግዚቢቱን ደግሞ ወደ መንግስት እንዲወረስ ታደርጋል። ይህም የወንጀል ፍሬ ነገርና በብዙ መንገድ ሀብት እናስመልሳለን። ሌላው ቅድመ መከላከል። በቅድመ መከላከል ማለት ገና ወንጀሉ ከመፈጸሙ በፊት የወንጀሉ እያዣበበና በዛ ልክ እየሄደ ከሆነ ድርጊቱ ተቋጭቶ የወንጀል ፍሬውን ከማምጣቱ በፊት ሀብቱ ከመባከኑ በፊት ቀድመን ከፖሊስ ጋር እንሆንና በምርመራ ስራ ሀብቱን ሀብቱን ጥበቃ አድርገንለት ድርጊቱ በዛው ልክ እንዲቋጭ የማድረግ እንትኖች አሉ። ይህንን ለምሳሌ ብናነሳ ባህርዳር ከተማ ማህበራት አደረጃጀት ጋር ተያይዞ በ2016 ዓ ም ጀምረን የሰራ ነው ሰፊ ስራ። ከተማ አስተዳደሩ ወይም ከንቲባ ኮሚቴው ማደራጀት የሚባል ነገር አሁን ለጊዜ ያዘጋጀው ቦታ ስለሌለ ማደራጀት የሚባል ነገር ይቁም ብሎ ሀዳር 30 2013 ዓ ም ውሳኔ ያሳርፏል። ይህንን ውሳኔ ወደ ጎን በመተው ውስጥ ላይ ማህበራት ላይ ያሉ ግለሰቦች እና ባለሙያዎች እንዲሁም አመራሮች በመተዋወቅ በሌላ በጥቅም ትስስር በተለያየ ምክንያቶች ወደ 936 ማህበራትን ውስጥ ላይ አደራጅተው የተገኙት ማለት ነው። ከተማ አስተዳደሩ በማያውቅበት መንገድ እንዳይደራጅ ክልክሎ ባለበት ሁኔታ ይሄ ነገር እንትናልና በዛልክ በምርመራ ስራ ደረስንበት። አሁን 936 ማህበራት ማለት ከ22 ሺህ ምናምን በላይ ሰው የተሳተፈበት ነው። ይህ ሰው ይህን ቦታ ያላግባብ ተደራጅቶ ማለት ለሁሉም እኩል እድል ሳይሰጥ በስውር ማለት ነው። በድብቅ ተደራጅቶ በዛ ልክ ቢያልፍ ኑሮ ከፍተኛ የሆነ የመንግስት ጥቅም ይታጣ ነበረ። እሱን ጥቅም ማዳን ተችሏል ከክስ በፊት ባለፉት ስድስት ወራት ውስጥ። 337 ሚሊዮን 580 723 ነጥብ 96 ብር ለመንግስት አስመልሰናል። ይሄ ተከሳሾቹን ክሱን እየተው መዝገቡን ብሩን እንዲመልሱ ያደረግንበት መንገድ ነው። መሬቱ ላይ ደግሞ መሬቱን ወስደው መሬቱን እንዲመልሱ ያስደረግናቸው ደግሞ ተቀጥተውም እንደገናም ደግሞ ከመቃጣታቸው በፊት ያስመለስነው ደግሞ 47862 ካሬ ሜትር የከተማ ቦታ እንድመለስ አድርገናል። ይህ ለመንግስት ነው። ይህ ለግለሰቦችም ያስመለስ ነው አለ። በተለይ ከቦታ ማህበራት ጋር ተያይዞ ቦታ እናስገባችኋለን፣ እንዲህ እናስደረግላቸዋለን እያሉ ደላላ ገብቶ መሀል ላይ ብራቸውን ይወስድባቸው የነበረው የሰሜን ሾ አካባቢ በዛ ይላል። ደብረብርሃን አካባቢ ሌሎችም አካባቢ ያለ ከዚህ አካባቢና ሌሎች ጋር ተያይዞ 243 ሚሊዮን 586853 ብር ለግለሰቦች ተመልሷል። ይሄ በግለሰቦች ደረጃ ነው። ያው ስታ ሙስና በግለሰቦች ላይ ስለሚፈጠር በዚ መንገድ ያስመለስ ነው ወንጀል አለ እዚሁ ላይ በሙስና ወንጀሉ ሲቀጡ ደግሞ የሚከፍሉት ገንዘባል ሙስና ወንጀል ላይ ቅጣት ብቻ አይደለም የሚወሰነው የገንዘብ ቅጣትም አለ። በእርግጥ መደበኛ ወንጀልም ተመሳሳይ ነው። በዚህ እንደገና ደግሞ ወደ 11 ሚሊዮን 262940 ብር ደግሞ ከወንጀሉ ቅጣት ገብቶ ይሄ ከቅጣቱ በራሱ ማለት ነው። ይሄ በጣም ኤግዚቢትም ላይ አለ። እንደገና ቅድም እንዳልኳቸው ወንጀሉን ሲፈጽሙ የሚወስዱት ሀብት አለ። ስንከሳቸውና ሲያዙ የወሰዱት ሀብት ኤግዚቢት ተደርጎ ይያዛል። ከዚህም አኳያ ወደ 66 ሚሊየን 785303 ከ15 ሳንቲም ኤግዚቢቱም በፍርድ ቤት እንዲወረስ አድርገነዋል። በአይነት ራሱ በርካታዎች አሉ። ከጦር መሳሪያ ከምናምን ጋር የሚያያዙና ከወንጀል ፍሬ ነገሩ ወንጀለኞቹ እንዳይጠቀሙ ከማድረግ አኳያ ትልቅ ስራ እየተሰራ ነው ያለው ነው። በእርግጥ የሚቀር ነገር አለ። የሙስና ወንጀሎችን ቀድሞ ለመከላከል ብሎም ወንጀል የፈጸሙ ግለሰቦችን ለህግ ለማቅረብና ለማስቀጣት በሚደረገው ሂደት የክልሉ ፖሊስ ከፍትህ ቢሮ ጋር በመቀናጀት የመስራት መልካም ተሞክሮም አላቸው። ምርመራን መምራት የአቃቢ ህግ ስልጣን ነው። በተለይ አዋጅ ቁጥር 28 ከወጣ በኋላ ኢቭን ፖሊስ ገና ምርመራን ሲጀምር ለአቃቢ ህግ ማሳወቅ ግዴታ ተጥሎበታል። ስለዚህ ገና የደረሰው ጥቆማ፣ እንዲህ አይነት ጥቆማ ደረሰኝ ብሎ ሪፖርት ያደርጋል። ሪፖርቱ ላይ እናይና እንገመግምና አይ መጣራት አለበት ብሎ ከታመነና ፍሬ እንደሚያፈራ ግምት ከተሰጠው ምርመራ ቡድን ይቋቋማል። አቃቢ ሕግ የሚመራው ምርመራ ቡድን ማለት ነው። አቃቢ ሕጉ ያን ምርመራ መርቶ መጨረሻ ላይ የተደረሰበት እንድምዳሜ ሪፖርት ያቀርባል። በዛ ልክ ነው እየተሰራ ያለው። ይህ በጣም ዘርፈ ብዙ ጠቀሜታዎችን አምጥቷል። አንደኛው መገፋፋት ይቀራል። ለምን የኔ የሚባል መዝገብ ፖሊስ የኔ የሚለው መዝገብ የለውም። እኛም ይህን የምንለው መዝገብ የለንም። የጋራ ይሆናል ማለት ነው። ስራው የጋራ ስለሆነ መዝገቡም የጋራ ነው። ከምርመራው ሲጀመር ጀምሮ እስከ መጨረሻው ያለው ነገር መዝገቡ የጋራ ነው የሚሆነው። ለጋራ ውጤት እኩል ተሳትፎ እናደርጋለን ከመጀመሪያው እስከንትን ማለት ነው። እነሱም ደግሞ ወደ አቃቤ ህግ ከመጣ በኋላ አሁን ቀድሞ የነበረው ልምድ ምንድን ነው? ለአቃቤ ህግ ከደረሰ በኋላ ፖሊስ በጣም ቸልተኛ ይሆናል ማለት ግቡን የታርጎ ማለት ነው። ለአቃቤ ህግ መላክ መዝገቡን ለአቃቤ ህግ መላክ ግብ አድርጎ ግን እሱ ግብ አይደለም። አሁን ጥሩ ላይ እንትን ያለው ግቡ ጥፋተኛውን ሰው ማስቀጣት፣ የተመዘበረን ሀብት ማስመለስ፣ በዛ ልክ እስከ መጨረሻው አብሮ መታገል ነው። በዛም ልክ ነው። አሁን እጅግ በጣም ጥሩ የሆነ የተቀናጀ እንትን ላይ ነው ያለ ነው። አንድነት ላይ ነው ያለ ነው። እጅግ በጣም ጥሩ የተባሉ ውጤቶችንም አምጥተናል። ፖሊስ ጋር ያለን ቅንጅት ጥብቅ ነው። ይሄ ወደን የፈጠር ነው ሳይሆን ስራው በተፈጥሮ። ሀላፊነት የጣለብን በዛ መንገድ ካልሰራ ነው ውጤት ስለማይመጣ ነው ስለዚህ የሙስና ወንጀል ላይ በተለይ የሙስና ወንጀል ላይ በፖሊስና ና በእኛ አቃቢ ህግ በጋራ የሚጣሩ ምርመራዎች በጣም ሰፊ ናቸው እንደዛ ካላደረግ ነው ፖሊስ የመረመረው አቃቢ ህግ ጋር ሲደርስ እንደገና መልሶ አቃቢ ህግ ይሄኛው ይሟላ ይሄኛው ክፍተት አለው የሚለውን አሰራር መመላለስም ያስቀራል ለውጤታማነትም እጅግ ጠቃሚ ነው ወደ ክስ የማያስገደውም ደግሞ እዛው ቶሎ እንዳልቅ ለማድረግ እጅግ ጠቃሚ ነውና ከፖሊስ ጋር ባለፈው 2016 ጀምረ እስከ ባለፈው ስድስት ወር አሁን እስከ ማጠናቀቂያችን ድረስ በመደበኛነት በተለይ የሙስና ወንጀሎች ጋር ተይዞ ቅንጅታዊ የሆነ የምርመራ ቡድን ነው ያደራጀ ነው። በተለይ ባህር ዳር አካባቢ ሰፊ የመሬት ወረራ አለ። ወደ 936 የቦታ ማህበር ላይ ባህር ዳር ላይ ማለት ነው፣ ምርመራ ሲደረግ የነበረው በፖሊስና በእኛ ቅንጅት ነው። እሱ ብቻ አይደለም፣ ጎንደር ላይ የእኛ ክልል አቀቢ ግና የክልሉ ፖሊስ ሄዶ ከተማ ጋር ያሉ የመሬት ወረራዎች ጋር ረጅም ወራት በፈጀ መንገድ በጋራ ምርመራ አድርገው ያገኙት ግኝት የተወረረው የተወሰደው መሬት 37861.79 ካሬ ሜትር የከተማ ቦታ አላግባብ ተወስዶ ነው የተገኘው። ከዚህ ውስጥ 18337ቱ ለቤት መስሪያ ቦታ ነው። ወደ 17512ቱ ደግሞ የአረንጓዴ ቦታ የነበረውን አሁንም ለቤት ብለው ነው የተሰጠው። ይሄ ከፖሊስ ጋር በተደረገ ስራ ነው። እነዚህ ውስጥ 751 ሰዎች ተሳትፈዋል። ልዝህ መሬቱ መሬቱን የሰጣለ መሬት ይወሰዳል ይወሰናል። እዚህ ውስጥ በዚህ ደረጃ እዚህ ውስጥ አርባ ሁለቱ አመራር ነው። ከዛ የመንግስት ሰራተኛ ያለበት ወደ መቶ ሰባ ምናምኑ የጸጥታ መዋቅር ነው። አራት መቶ ዘጠና ምናምኑ ደግሞ ነዋሪ ነው። በዚህ መሬት ላይ እየተሳተፈ ሰባት መቶ ሀምሳ አንድ ሰው ነው። ይህንን የክልል ፖሊስና የክልል ፍትሕ ቢሮ ባለሙያዎች እዛ ከክልል ሄደው ጎንደር ከተማ ላይ አጣርተውት የመጡ ነው። ምርመራ ኦረድ እያለቀ ነው። አሁን ወደ ቃል መቀበል እየሄድን ነው ያለ ነው ያው ተጫ አሁን ያለቀለም መረጃ ስላልሆነ ነው እንጂ፣ መሬቱንም እያስመለስ ነው። በነገራችን ላይ ቤቱ የተሰራውን ቤት ማፍረስ ጀምረናል። ፈቃደኛ ሆነው እያፈረሱ ነው እያስረከቡ ያሉሉ። አሉ። የማያስረከቡ እና ማይመልሱ ደግሞ ምርመራቸው እየቀጠለ ነው ያለው። የሚመልሱት ቀጣይ ክሳቸው ይቀጥላል አይቀጥልም ብለን ምን ወሰኖ ነው የሚሆነው ሶ በቅንጅት እየሰራና ያለው ባህር ዳር ከተማ አካባቢ ቅድም ቀድም እንዳልኩ 300 ማን ነው 936 ማህበር 22464 አባል ያለው። 936 ማህበር ላይ ወደ 3.3 ሚሊየን ካሬ ሜትር የከተማ ቦታ ላይ በጋራ ነው ስናጣራ የነበረው። ይህ አላግባብ ማህበሩ ተደራጅቶ የተወሰደ መሬት ነው። ይህንን አሁን በጋራ ሰርተን ከከተማ አስተዳደሩ ጋር ሆነን ማህበሩ እንዲፈርስ ና ቦታው ወደ መንግስት እንድመለስ እያደረገን ያለን ይህ ቀላል አይደለም። ይሄ ለብቻ አልተሰራም። ከፖሊስ ጋር ነው የተሰራው፣ ከአቃቢ ህግ ጋር ነው የተሰራው፣ በቅንጅት ነው። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን የሙስና ወንጀሎችን በመከላከል በኩል ቀደም ብሎ ከፍትህ ቢሮና ከፖሊስ ጋር የነበሩ ክፍተቶችን በመገምገም በጥምረት ለመስራት እየተንቀሳቀሰ ይገኛል። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን በአዋጅ የተቋቋመባቸውን ተግባርና ኃላፊነቶች ሲያከናውን አንዳንድ ተግባራት ከሌሎች የስራ ባህሪዎች ጋር ተሻጋሪ ይሆናሉ። ለምሳሌ ይህ ተቋም በዋናነት እንዲሰራ የሚጠበቅ የትውልድ ስነ ምግባር ግንባታውን ነው። ከሱ ጎን ለጎን ደግሞ የሙስና መከላከልን በዋናነት እነዚህ ነው እንዲያከናውን የሚጠበቅ ጥቆማዎች ወደ እኛ በሚመጡበት ጊዜ የሙስና ወንጀል ባህሪ ያላቸው ሲሆኑ ወደ ፖሊስ የምንልክበት አጋጣሚ አለ። ከሱ በላይ ደግሞ የሀብት ማሳወቅና ምዝገባ ስራውን ስንሰራ ከገቢያቸው በላይ ሀብት ያስመዘገቡ ሰዎችን ወይም ደግሞ ሀብት የሰወሩ አካላትን በእኛ የሀብት ማረጋገጥ ባለሙያዎች ካረጋገጥን በኋላ እና በተገኘው ማስረጃ መሰረት ለፖሊስ ልከን ፖሊስ የጎደለው ነገር ካለ ሞልቶ ምርመራውን አጠናቆ ለፍትህ ቢሮ እንዲልክ አብረን እንሰራለን። ስነጓራ ፀረ ሙስና ኮሚሽን ፖሊስና ፍትህ ቢሮ የክልሉ ወቅታዊ ሁኔታ በምናስበው ልክ እንኳን እንድንሰራ ባያስችልንም በተቻለ አቅም በተቻለ አቅም ተደጋግፈን ተጋግዘን ለመስራት የሞከርን ያለንበት ሁኔታ አለ። በተለይ ምናልባት በአንድ ሶስት ወር ይሆነዋል የጋራ የስምምነት ሰነድ ከተፈራረምን በኋላ ትርጉም ያላቸው ስራዎችን መስራት ይችለናል። ይህንን ምናልባት በማስረጃ ለማስደገፍ ያህል ቀደም ሲል እንደገለጽኩት ተቋማዊ የአሰራር ስራ ጥናት እናካሄዳለን። በዛ ሂደት ባህር ዳር ጨርቃጨርቅ ፋብሪካ ወይም ደግሞ በተለምዶ ቴክስታይል የሚባለው ጋር የአሰራር ስራ ጥናት በማድረግ ሂደት ላይ በነበርነው ወቅት በተቋሙ ውስጥ ያሉ ሰራተኞች ለእኛ የጥናት ቡድን አባላት መረጃ በመሰጣቸው ምክንያት የተለያዩ ወከባዎች አጋጥመው ነበር። አንዳንዶቹን እስር ቤት እንዲገቡ አንዳንዶቹን ከስራ ቦታቸው ላይ የማንሳት የመቀየር እና ብዙ ተጽዕኖች የደረሱበት ሁኔታ ነበር። እሱን ተከትሎ የሁኔታውን አሳሳቢነት ጭምር በማስገንዘብ ለፍትህ ቢሮ እና ለፖሊስ ኮሚሽኑም አሳወቅን። ከዛ እጅግ በጣም ባጠረ ጊዜ በዝውውር ምክንያት የተነሳቸው የውስጥ ኦዲት ባለሙያ በዛው ፍጥነት እንድትመለስ የተደረገበት ሁኔታ አለ። ከዛም ባለፈ ከዛም ባለፈ አንዳንድ የታዩ ጉዳዮች ምናልባትም ጥናቱ እስከሚያልቅ ድረስ ጊዜ የማይሰጡና ማስረጃቸው ሊሰወር የሚችል መሆኑን ጭምር ትኩረት እንዲሰጠው ለፖሊስ ኮሚሽን በማሳሰብ ከእኛ ጥናት ጎን ለጎን ፖሊስ ኮሚሽንም መርማሪዎቹን ልኮ የምርመራ ስራ የጀመረበት ሁኔታ አለ። ከዚህ አንጻር ሲታይ ጥሩ ጅማሮ ነው ብሎ ማየት ይቻላል። በሌላ በኩል ደግሞ የሙስና ወንጀሎችን በመከላከል በየደረጃው የሚገኙ የተለያዩ አካላት በሚኖራቸው ተሳትፎ ልክ ጥቃት እንዳይደርስባቸው የሕግ አሰራሩን ተከትሎ የሕግ ከለላ እንዲሰጣቸው ጥያቄም ስናቀርብ በፍትሕ ቢሮ በኩል በጣም አዎንታዊ የሆነ ምላሽ አለ። በፖሊስ ኮሚሽንም በኩል በተመሳሳይ የክልሉ ስነ ምግባርና ጸረ ሙስና ኮሚሽን በሙስና ጉዳዮች ላይ ቀጥተኛ ኃላፊነትም ተሳትፎ ያለው ተቋም ነው። በእርግጥ ምርመራውና ክሱ ከሱ ተገንጥሎ ወደ እኛ መጥቷል። እሱ የስነ ምግባር ግንባታው ላይ ትኩረት አድርጎ የሚሰራ አካል ነው። ከአሁን በፊት የነበሩት ትንሽ ቅንጅቱ ላላ ያለ ነው። በእርግጥ ጥቆማ እነሱ ጋር ይቀርባል። ጥቆማውን ለእኛም ይልኩታል፣ ለፖሊስም ይልኩታል። ያን ጥቆማ መሰረት አድርገን ወደ ምርመራ ይገባል። ከምርመራ አልፎ ወደ ቅድም እንዳልኩት ክሱም ማስመለሱም ስራ ይሰራል። ነገር ግን በቅንጅት ሆነን የማስተማር ስራውንና እና ኢቭን ሙስናውን በመታገል ጸረ ሙስናውን የሚሰራቸውን ኃላፊነቶች በመወጣት ረገድ ቅንጅታችን ላላ ያለ ስለነበር ዘንድሮ ይህንን ገመገምን። በስድስት ወር ውስጥ ከመገምግመን የመግባቢያ ሰነድ ተፈራረምን። ግምገማችን ላይ በስነ ምግባርና ጸረ ሙስና ኮሚሽን ምን ክፍተት አለ፣ በፖሊስ ኮሚሽን በኩል ምን ክፍተት አለ፣ በፍትሕ ቢሮ ደረጃ ምን ችግሮች ነበሩ የሚለው ለይተን ገምግመናል። በሁላችንም ጋር ክፍተቶች አሉ። እነኚህ ክፍተቶች ያሉት ደግሞ የቅንጅት አሰራራችን ከሱ ጋር የነበረን ቅንጅት አሰራር ላላ በማለቱ ነው። ከፖሊስ ጋር የነበረውን ያክል የቅንጅት አሰራር ጥንካሬው ከነሱ ጋር ያለው ልል ስለነበር የፖሊስ ኮሚሽን ፍትሕ ቢሮ ስነ ምግባርና ጸረ ሙስና ኮሚሽን እንዲሁም ሌሎች አካል ያሉበት የመግባቢያ ሰነድ አዘጋጀን። እሱን ተከትሎ እቅድ አቀድን፤ የጥምረቱን እቅድ አቅደናል። ተቋማትም የየራሳቸውን እቅድ አቅደው በበላይነት ጥምረቱን የሚመራው ስነ ምግባርና ጸረ ሙስና ኮሚሽን ስለነበር ለእሱ አቅርበናል። አጠንክረን መስራት አለብን ብለን እየሰራ ነው። ወቅታዊ ሁኔታው የፈጠረው ነገር እንዳለ እረዳለሁ፣ ግን አንዳንድ ጊዜ በሀብት ማጣራት ሂደት በእኛ ግኝት መሰረት ከገቢያቸው በላይ ሀብት አካብተዋል ወይም ደግሞ ሀብት ሰውረዋል በሚል የበለጠ ምርመራ እንዲጣራና በሕግም ተጠያቂ መደረግ ካለባቸው በሕግ ተጠያቂ እንዲሆኑ የምንልካቸውን አካላት በቀረበበት ፍጥነት ምርመራውን አጣርቶ ወደ ፍትሕ ቢሮ የመላክና በፍትሕ ቢሮ በኩልም ስኑኑ በጊዜ መጨረስ ነገር ሲታይ ትንሽ የተጓተተ ነው። የሙስና ወንጀል መዝገቦችን መርምሮ የተዘረፉ ሀብቶችን ለማስመለስ እና ወንጀለኞችን ለማስቀጣት በሚደረገው ጥረት ውስጥ የፍትሕ ሂደቱን የሚፈታተኑት በርካታ ተግዳሮቶች አሉበት። በጣም እየፈተነን ያለው የምርመራ ስራው ላይ ፖሊስም ሲገባ መረጃ የማግኘት ትልቅ ችግር አለ። ሰነድ ይጠፋል። አንዳንድ ጊዜ እንዲሁም ሰነድ ማስረጃ አንጡ ስትለው ፈቃደኛ ማይሆናል፣ ጠፋኝም ይልሃል። የሰነድ አሰጣጡን በጽሁፍ ግለጽ ስትለው የሆነ አጣሞ እንዲጠየቅም እንዳይጠየቅ መሀል ሰፋሪ አድርጎ መረጃ የሚሰጥ አካላል ፊርማውን ይክዳል። ማህተሙ የተቋሙ አይደለም ተብሎ ይካዳል። የተቋም ኃላፊ ሆኖ እኮ እዛ ጋር የጠፋ እሱ የሚመራው ተቋም ሀብት ወድሞ ጠፍቶ ያንን እውነት ለማውጣት ስጠይቀው ውግቡንም ይዘዋል በጣም አደገኛ ነው። እሱ አንዱ ነው። ሁለተኛው እኛም ጋር ከመጣው ከፖሊስ ምርመራው አልቆ ወደ ክስ ስትር ደግሞ ትልቅ የዶሲ ስብሰባ አለው። መዝግቡ ትልቅ ነው። የሙስና መዝግብን ባይ 4050700 ምናምን መዝግብ ነው። ማነው ገጽ ያለው ይህንን መርምሮ አይቶ ተረድቶ በመሄድ ረገድ እኛም ገና አቃቢ ጎቻችን በጣም ካፓሲቴት ማድረግ አለብን። እዛ አካባቢ ያለውም ገና ትልቅ እሱን መዝገብ በደንብ መርምሮ አይቶ ጭብጦን አውጥቶ የወንጀሉን አፈጻጸምና ምንድን ነው የወንጀሉ ባህሪ የሚለውን በመለየት ደረጃም እሱም ሰፊ ስልጠና ያስፈልጋናል። እኛም ገና ዘርፈ ብዙ ችግሮች ይገጥሞናል። ይህን እንትን ለማድረግ የመጀመሪያው ያው የሙስና ወንጀል ከሙስና ወንጀል ባህሪ ነው የሚነሳው። የሙስና ወንጀል ባህሪ በባህሪው የሚፈጽሙት ሰዎች በየደረጃው ማስረጃን የማጥፋት ትልቅ እንትናል ማስረጃ ለምሳሌ ተቋማት ማስረጃ የሰነድ ማስረጃ ስጡ ስንላቸው በአግባቡ ያለ መስጠት እሱ መሰረታዊ ችግር አለ። ተቋማትም በዛ ልክ ማስረጃ ማስረጃን አጠናቅሮ የመያዝ ልምዱም ያን ያህል የለም ክልል ላይ እሱ መሰረታዊ ችግር ነው። ሌላው ምስክሮችን መደለል ትልቁ ችግር ማለት ነው። ምስክሮች ይደለላሉ። ከዛ በተረፈ አሁን ያለው ወቅታዊ ሁኔታ ምስክሮችን ፖሊስ ነው ማቅረብ ያለበት። ፖሊስ ወጥቶ ምስክሮች በአድራሻቸው መጥሪያ የፍርድ ቤት መጥሪያ ድርሶ ለማምጣት በእጅጉ ይቸገራል። ተከሳሾችንም በተመሳሳይ ይህን ወቅታዊ እንትኑን በመጠቀም ትንሽ ወጣ ብሎ ሌላ ቦታ እንትን ወደ ወረዳ ቀበሌ ከሄዱ እነሱን ለማምጣትም በጣም ስለሚቸገር መዛግብት ተከሳሽና ምስክር ባለመቅረብ ለጊዜው የሚቋረጡ መዛግብት ይበዙብናል። በተለይ አሁን በዚህ በወቅታዊ ሁኔታው ማለት ነው ክስን መስርተ እንደመሆኑ እየገጠመን ያለው ምስክር ያለመቅረብ ባህል ያለ ወይም ምስክሩን ያጠፉታል ቦታ ይቀይራል። እሱም ማግኘት በራሱ ደግሞ ሌላ ፈተና ነው። ስለዚህ እነ እዛ ፍርድ ቤትም ከሄደ በኋላ ክርክሩ በዛው ልክ ምስክሩ ያልቀረበ ምላ አንዳንዴ በዋስ የሚወጣ ተከሳሽ ያለ በዋስ ይወጣና ይጠፋባሃል። እልባት ሳያገኙ ምስክር በመቅረት ተከሳሽ በመቅረት የሚቋረጡና እልባት ሳያገኙ የሚቀሩ መዝገቦች እንደገና ደግሞ ተጠያቂነት ሳያረጋግጡ መንገድ ላይ የሚቀሩበት ሁኔታዎች አሉ። ቅንጅታዊ አሰራሩ ጠብቋል። ከፖሊስ ጋር እየሰራን ነው አለ እንጂ ከዛ በፊት የተሰሩ የምርመራ ስራዎች በጣም መሰረታዊ ጋፕ ስላላቸው እኛ ጋር ከደረሱ በኋላ ለተጨማሪ ምርመራ ፖሊስ ጋር ሄዱ የምንላቸው መዝገቦች ቁጥራቸው ቀላል አይደለም። ያ የምርመራ ጥራት ችግር ነው። አንድ ጊዜ በመጡበት መንገድ ወደ ውሳኔ ሄዱ እንዲህ ነገሮች አሉ። ስም በጣም መቅረፍ አለብን ብለን እናስባለን። ሌላኛው የኦዲት ጋር የሚያያዝ ነው። አሁን ክልላችን ላይ ይሄ ያለው ዋና ኦዲተር አለ፣ የውስጥ ኦዲተሮች አሉ። የሙስናን ወንጀል የውስጥ ኦዲተር መርምሮ የማግኘት የመድረስ አቅሙ አልጎለበትም። እሱ ካጠራ በኋላ ይመጣና እንደገና እዛ ላይ ተቃውሞ ሲቀርብበት እንደገና በዋና ኦዲተር ኦዲት ይደረግ የሚባሉ ጉዳዮች አሉ። እሱ ጊዜ ዋና ኦዲተር ደግሞ አንድ ተቋም ነው፣ ባለሙያቸውም ትንሽ ናቸው የአማራ ክልል ላይ የሚፈጸሙ የሙስና ወንጀሎችን ቶሎ ኦዲት አድርጎ በማጣት ረገድ መሰረታዊ የአቅም ስል የቁጥር የብዛትም ችግር ስላለ፣ የሙያ የእውቀት አቅም አይደለም እሱ፣ መሰረታዊ ችግሮች አሉ። አሁን ዋና ኦዲተር አካባቢ ያሉ መዝገቦች አሉ፣ ጊዜ የፈጁ ገና ያላለቁ ከዚህ ጋር ተደምሮ የክልሉ የፀጥታ ችግር አሁን ዋና ኦዲተር ይህን ምርመራ የሚያደርገው ወይ ደቡብ ጎንደር ሄዶ ነው ወይ ምስራቅ ጎጃም ሄዶ ነው ወይ ምዕራብ ጎጃም ሄዶ ነው፣ ወይ ጎንደር። እንደዚህ አይነት ነገሮች ደግሞ ከቦታ ቦታ ለመንቀሳቀስም አስቸጋሪ ስለሆኑ የምርመራውን የኦዲቱ ምርመራ እዛ ቦታው ላይ ሄዶ ለማግኘት በጣም ፈታኝ ሆኖ፣ እኛ እንዲ ኬዝ ገጠመን። ምርመራችን እስከ ወረዳ ድረስ መሄድ ነበረበት፣ ወረዳ ድረስ መንቀሳቀስ አቃተ። እንዴት አድርገን እዛ ድረስ ካልሄድክ ፋክቱን አታገኘው እና እንደ አይነት ነገሮች መዝገቦች ውጅ ላይ ይቆያሉ። የሙስና ወንጀል ከግለሰብ እስከ ሀገር የሚያደርሰውን ሁሉን አቀፍ ጉዳት ቀደም ብሎ ለመከላከል የሚያስችሉ አሰራሮችን ከመተግበር ባለፈ በወንጀሉ ተሳታፊ ሆነው የተገኙ ሰዎችን የፍትሕ ስርዓቱ አስተማሪ ቅጣቶችን እንዲያገኙ እንዲሰራ በማገዝ የጸረ ሙስና ትግሉን መደገፍ ይገባል። ውድ ተመልካቾቻችን፣ የዛሬው የጸረ ሙስና ፕሮግራማችን እስካሁን የተከታተላችሁትን ይመስል ነበረ። የክልሉ ፍትሕ ቢሮ ከሙስና ወንጀሎች ጋር በተገናኘ ወንጀለኞች ቅጣታቸውን እንዲያገኙ ምን ስራ እየሰራ እንዳለ ወደ እናንተ አድርሰናል። ሰላም ሁኑልን።